አንዳንዴ ላልገባው ሰው ማስረዳት እኮ በጣም ነው የሚከብደው። የአቤላ ወንድም ይሆኔ የው ታውቃላችሁ እና አቤላ እንደዛ ለፍቶ ለፍቶ ለፍቶ እንደዛ ተሰቃይቶ ወንድም እየው እንደዛ ሲለው በጣም ይከብዳልና። ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናቸው እግዚአብሔር ይመስገን። ወይኒ ነኝ። ትንሽ ያው አቤላ አሳዘነኝ። እግዚአብሔር እንምላችሁ ለምን እንደዛ ለፍቶ እንደዛ ጥሩ እንደዛ ያለ ወንድሙ ያን ያህል አርጎ በቃ የሚረዳው ሰው ሲያጣ አንዳንዴ የገብቷቸዋል። የሆነ እኛ ራሱ ቤተሰብ ውስጥ የሆነ የሚረዳን ሰው ሲጠፋ የሆነ ቤተሰብ ሁሉ ጫናኛ ላይ ሲያሳድር ስሜቱ በጣም ነው ስሜቱ እንትን የሚለው እና አሳዘነኛ ቤላ እግዚአብሔርን። ምክንያቱም ወንድምየውም ያኔም እንደዛ ሲፈጠር የአባትየው ጉድ መሆኑን ሳያውቁ እናትየዋም አክስትየዋም የራሷን ጉድ ይዛ እንደዛ አንተነ አንተነ አንተነ ሲሉ እንደገና ያ ደግሞ ቀለል ብሎ እውነታ ሲወጣ ደግሞ ወንድምየው እንደዚ ከእ ከሞት እኮነ ያዳነ ከሞት ውስጥ አድኖ ዛሬ አመሰግናለሁ ወንድሜ በቃ ያለውን ነገር ቀስ እያልኮ ረዳለሁ አትለውም እንዴ ረ ይሰማል። እግዚአብሔር እንዲ አወረደበት እኮ አዘነበበት እንደ ክረምት ዝናብ። ለነገሩ ምንም አይደለም፣ ተረጋጋ። ወኔም ተረጋጋ። ምክንያቱም ቀስ በቀስ ሲያው ስትረዳ ወንድምን ይቅርታ እንደምትለው እርግጠኛ ነኝ አቤላየም ደግሞ አይዞህ አነበልባልዬ አይዞህ እሺ ምንም አይደለም ያናድዳል አንጀት ነው ሰርስሮ የሚገባው አንዳንዴ ለፍተን ለፍተን ለፍተን የልፋታችን ዋጋ ስናጣ ለልፋታችን እንደዚህ አይነት መልስ ሲሰጠን በጣም ነው የሚሰማው እውነቴ በጣም ማለት ነው እና እንደዚ። በቃ አንጀቱን ሰርስሮ ውስጥ የሚገባ ሲል በጣም ነው ውስጥን የሚነካው። እንደራስ ነው ማየት። ሰው ለፍቶ የልፋቱን ማግኘት አለበት። ሰው ለፍቶ መስጋናን ቢቀር ወይ ዝም ማለት ወይም ደግሞ የቻሉን ያህል በትንሹም ቢሆን ማመስገን ነው ያለብን እንጂ ሰውን እንደዚሁ በደፈናው ድምድም አድርገን ስንናገር ትንሽ ይከብዳል። ምክንያቱም እሱ ያው አያውቅም። እንደዛ ታግቶ የሚሰማው እንግዲህ ስለ ወንድሙ መጥፎ እንዲያስብ ስለ ወንድሙ ጥሩ እንዳያስብ ነው። በእርግጥ ግን እሱ ደግሞ ከሰማው አንፃር ነው። አቤላም ደግሞ አስተዋጽኦ አድርጓል። የተረዳው ሰው ስለሌለ ነው እና ምንም አይደለም። አቤላ እያይዘው አይዞ ተረጋጋ እና ያው እንዲረዳ አድርገው ይሁን የሁኔም ረጋ በላይ ዘው ትድናለ ድነ ደግሞ ይቅርታ እንደምንጠይቀው ተስፋ እናደርጋለን እና ይሄን ለማለት ነው። ውድ ቤተሰቦች በጣም አቤላ ስላሳዘኔ ነው ይኔ ጌታ። በጣም አሁን ነበልባል ቤት የያዘው ጉዳይ የአረብ ሀገር ልጆች እራሱ እንዳሉበት የአረብ ሀገር ልጆች ልጆችን እንደሚያሰቃይ ምናምን ሰውየው ትናንትናም ሰምተናል። እና ብያችኋለሁ፣ ነገ በኔ ነው ነግ በኔ ነው እና ነገ ለኛ ይደርሳሉ ነገም ለኛ ነው ስላችሁ ነበር፣ እና ይሄው የኛም ጉድ አለበት። ብዙ ጊዜ የአረብ ሀገር ልጆች ተልከው ጠፉ፣ ሶስት ወር ሁለት ዓመት ሶስት ዓመት አወሩን፣ ከዛ በኋላ ድራሻቸው ጠፋ። የሚባለው እንደዚህ ነው ማለት ነው። አገር ቤት እንደዚህ ይተዋወቃሉ፣ ከዚያ ይልካሉ። ሰው አለን ብለው ይሄዳሉ። እዛው ኢትዮጵያ ውስጥ እየታገሱት ኢትዮጵያ ውስጥ እንደዚህ ከሆኑ የአረብ ሀገር ያለ ልጆች የመጥፋታችን ምክንያት አረብ ሀገር ብቻ አረቦች ብቻም ሳይሆኑ ኢትዮጵያኖችም እንደዚህ እያደረጉን ነው ማለት ነው። እና በኛ ላይም የተደረገ ሴራ በኛ ላይም ያለ ነገር ስለሆነ ጀግኖቻችን እናበረታታቸው፣ ከጎናቸው እንሁን። አሁንም ነገ የምላችሁ ነገ በእኔ ነው፣ ነገ ለእኛ ይመጣሉ ለማለት ነው እና ያው ነበልባልዬ ያው ወንድሙን በአካል እንደዚህ በማውራቱ ምን ባለ ማለቱ ከመገኘቱም በላይ ደስ ይላል። እግዚአብሔር ይመስገን። ቁጭ ባይልም ያው እንድኖር ማለት ስላገኘ ደስ ብሎናል። ደስ እንኳን ደስ አለህ፣ ግን ሁነው አንጀት ሰርስሮ ነው የሚገባው። እና ውድ ቤተሰቦቼ በስደት ምንም አይንካችሁ፣ እግዚአብሔር አምላክ ይጠብቃችሁ። በሌላ ቪዲዮ ውስጥ የምንገናኝ ደናኑ ልጅ